መርፈኞቹ አርሰናሎች በጥሬ ዙር መስኮት ማሊክ ፎፋናን ለማስፈረም ጥረት ያደርጋሉ ሲል ፉትቦል ትራንስፈር ትላንትና ማምሻው ላይ ይዞት የወጣ መረጃ ያመላከታል። ጋብሪኤል ማርቲኒሊ ላይ የሚታየው ተገማሽ የሆነ እንቅስቃሴ መሰመር ያለበት ነው። በነገራችን ላይ ለዛም ነው በተለይም አሰልጣኝ ሚካኤል አርቴታ ተጫዋቹን ከተቀያሪ ወንበር ላይ እያስነሳ በማስገባት ውጤታማ የሆኑ እንቅስቃሴዎችን እያገኘ የሚገኘው። ሌላኛው ደግሞ ሊያንድሮ ትሮሳርድ ነው። ይህም ተጫዋች ወጥ የሆነ አቋም የማሳየት ክፍተት እንዳለበት ይታወቃል። አርሰናል አሁንም በገበያው ላይ የግራ ክንፍ የማጥቃት እንቅስቃሴያቸውን ለማጠናከር ከፍ ባለ መንገድ እንግዲህ ጥረትና እንቅስቃሴዎች ላይ እንደሚገኙ መናገር ይቻላል። እነዚህ ሁለት የመድፈኞቹ ተጫዋቾች ማርቲኔሊ ሆነ ሊያንድሮ ትሮሳርድ እንደውም አንጻራዊ በሆነ መንገድ ዘንድሮ እያሳዩት የሚገኘው እንቅስቃሴ በጣም አመርቂ ነው። በተለይም አምና ካቻምና ከነበራቸው እንቅስቃሴ አንጻር ማለት ነው። እና አርሰናል በውድድር ዘመኑ በዋንጫ ፉክክር ዘልቆ ከመሄድ ባሻገር ወደ ዋንጫ ከፍ በማድረግ የሚችልበትን መንገድ ለመዘርጋት በተለይም አሁንም በዙሩ መስኮቱ ክፍተት አለብኝ ብሎ የሚያስባቸው ቦታዎችን ሁሉ ለማጠናከር ግድ ይለዋል። በዛ መንገድ ደግሞ የግራ ክንፍ የማጥቃት እንቅስቃሴያቸውን መጠነኛ በሆነ መንገድ ከሌላው አንጻራዊ በሆነ መልኩ ከሌላው ቦታ ክፍል ተከላካይ፣ አማካኝ መስመር እንዲሁም ደግሞ የቀኝና የአጥቂ ሁሉንም ቦታ ጥሩ በሚባል ክህሎት ባላቸው ተጫዋቾች አጠናክሮታል ግን ደግሞ ግራው ላይ አንድ ጥራት የጠበቀ ተጫዋች ቢመጣል አርሰናል ጌም ቼንጀር እንደሚሆን መናገር ይቻላል። እና በክረምት የዙሩ መስኮት 293.3 ሚሊዮን ዩሮ ወጪ በማድረግ በስፋትና በጥልቀት ከተንቀሳቀሱ ክለቦች መካከል አንዱ አርሰናል ስለመሆኑ መናገር ይቻላል። ስምንት ተጫዋቾችን ወደ ስብስባቸው መቀላቀል ችለዋል። እናም ታዲያ የግራ መስመር የማጥቃት እንቅስቃሴያቸውን እስካሁን አለማደሳቸው በውድድር ዘመኑ ከውዲዮ ያ መስመራቸው መጠነኛ ክፍተት እንዳለበት እናም አሁንም ደግሞ የጎል ምንጫቸው ከቆመ ኳስ ወይም ደግሞ አብዛኛው በሳካ የሚነሳው መስመር ስለመሆኑ በግልጽ እየተነሳ ይገኛል። ከዛ አንጻር የማርቲኔሊ እና የሌያንድሮ ትሮሳርድ መስመር ሊጠናከር በሚችል ክሎትና አቅም ባለው ተጫዋች ይህንን ቦታ ለማጠናከር በቀላሉ ሊገኝ የሚችል ተጫዋች እየፈለጉ ይገኛሉ። ገበያው ላይ ከወዲሁ ማለት ነው። ከሁለት ወር ባነሰ ጊዜ ነው የሚቀረው የጥሬ ዝሩ መስኮት ሊከፈት። እናም አርሰናል በዚህ የጥሬ ዝሩ መስኮት ወደ መቶ ሚሊዮን ፓውንድ ተጨማሪ በሆነ መንገድ እንደተመደበለት ፉትቦል ኢንሳይደር፣ ለክለቡ ቅርብ የሆነው የመረጃ ምንጭ ይህንን ጉዳይ መዘገቡ የሚታወስ ርዕሰ ጉዳይ ነው። ቀደም ብዬ እንዳልኳችሁ 293 ሚሊዮን ዩሮ ያወጡት በክረምት የዙር መስኮት ነው። ስምንት ተጫዋቾችን አስፈርመውበታል። አሁን ደግሞ በጥር የዙር መስኮት 100 ሚሊዮን ፓውንድ ገደማ እንግዲህ ከክሮንኬ ተመድቦላቸዋል። በዚህ ሂደት ደግሞ እንደ አማራጭነት ከመድፈኞቹ ጋር እየተያዘ የሚገኝ ተጫዋች አለ። እሱም ማሊክ ፎፋና ነው። ይህንን ተጫዋች ለማስፈርም ክለቡ ጥረት እያደረገ ይገኛል። የፈረንሳዊ ተወካይ ቡድን ኦሎምፒክ ሊዮን ቤት በጣም ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ቤልጀማዊው ማሊክ ፉፋና ነው 19 አመቱ ላይ ነው የሚገኘው ጥሩ የሚባል እንቅስቃሴ እያደረገ ይገኛል በነገራችን ላይ አርሰናል ብቻ አይደለም ተጫዋቹን ለማስፈረም ፍላጎት ያላቸው ባየር ሙኒክ ሊቨርፑል ከዛ ውጪ ደግሞ ኤቨርተን እንዲሁም የተጫዋቹ ሁኔታን በቅርበት እየተከታተሉት የሚገኙ ክለቦች ናቸው እና ለአርሰናል ቀላል ተፎካካሪ ይሆናሉ ተብሎ አይገመትም በተጠናቀቁ የውድድር አመት በሁሉም ጨዋታዎች 42 ጊዜ ተሰልፎ ተጫውቷል። 11 ግቦችን አስቆጥሯል፣ እንዲሁም ደግሞ አምስት ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ማሊክ ፎፋና በአጠቃላይ እንግዲህ የተጫዋች ወደ 16 የሚጠጉ የጎል ተሳትፎ አሉት። ከሁለት መቶ በላይ ደቂቃዎች ማግኘት የቻለ ተጫዋች ነው። ወጥ ባለው መንገድ ለክለቡ ግልጋሎት መስጠት እንደሚችል አመላካች ቁጥራዊ መረጃዎች ናቸው። እንግዲህ ተጫዋቹ ለማስፈረም ወደ 30 ሚሊዮን ዩሮ ከወዲሁ መድቧል ተብሏል መመደባቸው እንግዲህ እየተገለጸ ነው የሚገኘው። ቡካዮ ሳካ እንዲሁም ኤቭሪች ኤዜ እነዚህ ሁለት የአርሰናል ተጫዋቾች በሀገራት ጨዋታ ላይ መድመቅ ችሏል። ትላንትና እንግዲህ እንግሊዝ ከሰርቢያ ባደረጉት ጨዋታ ላይ ቡካዮሳካ እንዲሁም ኤብሪች ኤዜ ግብ ማስቆጠር ችሏል። በወይም በላይ ቡካዮሳካ ላለፉ ሶስት ጨዋታዎች ለሀገሩ ማለት ነው ለእንግሊዝ ብሔራዊ ቡድን መስክረም ጥቅምት ዳር ላይ በነበሩት ጥሪዎች ሶስቱም ላይ ጎል ያስቆጠረ ስለመሆኑ መናገር ይቻላል። እናም በቦታው በሚገባ በማስጠበቅ ረገድ ምንም ጥያቄ የለው። በዓለም ዋንጫ ላይ ያንን ቦታ ቡካዮሳካ እንደሚመራው በግልጽ መናገር ይቻላል። በአሰልጣኝ ቶማስ ቱኤል እይታም እንግዲህ ቁጥር አንድ የሚባል ተመራጭ ስለመሆኑ አመላካች ጉዳይ ነው፣ እና በተለይም በቦታው ትላንትናም አመርቂ እንቅስቃሴ ማድረግ ችሏል። ቡካዮ ሳካ ሳካ ብቻ ነው በዛ ቦታ መሰለፍ የሚችለው። እንግዲህ ትላንትናም ያው አቅሙን በሚገባ የሚያሳይ አይነት ጎል እንዳስቆጠረ መናገር ይቻላል። ሌላው ጎል ደግሞ ኤብሪች ኤዜ ነው ያስቆጠረው። ስለዚህ ሁለቱ የአርሰናል ኮከቦች ናቸው ትላንትና የጨዋታው ኮከብ የነበሩት እንግዲህ ቡካዮ ሳካ የጨዋታው ማን ኦፍ ዘ ማች ነበረ። ኤበረቺ ኤዜም ጥሩ እንቅስቃሴ ማድረግ ችሏል በትናንትናው ጨዋታ እንግዲህ ይህ ደግሞ ለአርሰናል ጥሩ ይሆንለታል። እነዚህ ተጫዋቾች እንግዲህ ምርጥ ፐርፎርማንሳቸውን እያሳዩ በመጡ ቁጥር ላርሰናል አንድ ደረጃ ከፍ እንደሚያደርጉለት መናገር ይቻላል። አድማጮቻችን ከትላንትናው ጨዋታ ጋር በተያያዘ ሀሳብ አስተያየቶቻችሁን ስጡበት። እንዴት አያችሁት? የቡካዮ ሳካን ግብ እንዲሁም ደግሞ የኤቭሪች ኤዜን ግብ እንዴት ተመለከታችሁት? ሀሳብ አስተያየቶቻችሁን ስጡበት። እንግዲህ ቻናላችንን ሰብስክራይብ፣ ቪዲያችንን ላይክ፣ ሼር እያደርጋችሁ የአብረኑት ቆይታችሁን ከኛ ጋር ስለምታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በመጨረሻም ደግሞ አንድ መረጃ ናገራችሁ አርሰናሎች እንግዲህ የአሰልጣኝ ሚካኤል አርቴታን ውል ከማደሳቸው በፊት ይህንን የውድድር ዘመን ላይ የሚመዘገቡት ውጤቶች እንደሚጠብቁ ቦርዱ በይፋ አሳውቃል ተብሏል። ስፔናዊው ታክቲካል የ42 አመቱ ሚካኤል አርቴታ 2019 ታሳስ ወር ላይ ነበር ቀድሞ እንግዲህ አርሰናልን የተቀላቀለው እንግዲህ ለአርሰናል የተጫወተበት እንዲሁም ጫማ የሰቀለበት ቡድን እንደሆነ ይታወቃል። እናም እንግዲህ በ2019 ከኡና ኤምሬ እጅ ከተረከበ በኋላ በአሰልጣኝነት ማለት ነው ከአመት አመት ቡድኑን እንዲያሻሽል በማድረግ ውጤታማ እንቅስቃሴዎችን ቡድኑ እንዲያሳይ ምክንያት ነው ክለቡ ዳግም ለዋንጫ የሚፎካከርበት ቡድን ሰርቷል። ለሰባት አመት ክለቡ ያልነበረው የአውሮፓ ቻምፒዮንስ ሊግ ምሽቶችን መልሷል። ትልቅ ጥያቄ ግን እስካሁን በአሰልጣኝነት በቆየበት የስድስት አመት ጊዜ ውስጥ አንድ እንኳን ሲግኒፊካል የሆነ ዋንጫ ማሳካት አልቻልም የሚል ነው። እናም ኤፍ ኤ ካፕ ክብር ነው የ2019 ላይ ያሳከው በመጣበት አመት የክለቡ ደጋፊዎች ክለቡ ከነበረው አቋም ወደ ዋንጫ ፉክክር የመለሰበት ሂደት ያደንቁታል አሁን ደግሞ ደጋፊዎች እንግዲህ ዋንጫ እየጠበቁ ይገኛሉ አሰልጣኝ ሚኬል አርቴታ እንደሚታውቀው ወደ አርሰናል ከመጣ በኋላ በሚገባ መድፈኞቹን ለውጧል እናም አሁን ውላቸውን ከማደሳቸው በፊት ይህንን የውድድር ዘመን ላይ የሚመዘገቡ ውጤቶች እንደሚጠበቁ ቦርዱ በይፋ አሳውቋል ማለት ነው እንግዲህ አሰልጣኝ ሚኬል አርቴታ ዘንድሮ የግድ ትልቅ ዋንጫ ማሳካት እንዳለበት በርካቶች እየገለጹ ይገኛሉ። አድማጮቻችን እንግዲህ ለሰዓቱ የነበሩን አርሰናልን የተመለከቱ ስፖርታዊ መረጃዎችን እንደሚከተለው አቀረብን። እናንተም ሀሳብ አስተያየቶቻችሁን ስጡበት። ቻናላችንንም ሰብስክራይብ፣ ቪዲዮችንን ላይክ፣ ሼር እንድታደርጉ የተለመደው የአክብሮት ግብዣችን ነው። ተደራሽነታችን እንድታሰፉልን በአክብሮት እንጠይቃለን። ስለነበረን የአብሮነት ቆይታ ከልብ አርግቼ አመሰግናለሁ። መልካም ቀን ይሁንላችሁ።